እች ጠጋ ጠጋ እቃ ለማንሳት ነው ብሩኬን ልንከባከብ በሚል ሰበብ ለመግባት ነው እንደይበዛው በአሁኑ ጊዜ እኮ ማንንም ማመን አይቻልም ትናንት እንግዲህ ሀይሚን ብሩኬን ስትንከባከበው ማለት በቃ ራስን ጠብቅልኝ የእኔን ፋንታ ሁሉ ብላልኝ እያለችላ ስት መክር ቆይ ብሩኬ ዛሬ እንደዚህ አድርጎ ጀርባዋን ይዟት ሲመጣ ማለት ነው ወይ ጉድ የሀይሚ ምክር በቃ ዋብላው እያልኩ ነበረና አሁን ግን ሳየው ሁሉ ነገር የእሷ ስራ ነው ለካ ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናቸው የወዶችዬ፣ ሰላማችሁ ይብዛልኝ። እንግዲህ እህታችን ብሩኬን እኔ ልንከባከብህ፣ እኔ ይሻልሃለሁ፣ ሀይሚኮ ሂዳ ልትቀር ትችላለች፣ ስለዚህ እኔ በደንብ ልንከባከብህ አለችው። እኔ በጣም ብዙ ሰው የሚንከባከበኝ ሞልተዋል አለ ብሩኬ። እውነቱን እኮ ነው። ለማንኛውም መንከባከቡንም ማቆላመጡንም ለሀይ ተውላት ማለት ነው። ብሩኬ ከዚህ ጋር ወርቅ ቢነጠፍለት ከይሚ ጭሜ አይን የለውም። እና ብሩኬ አንዳንዴ እኮ ያስቀኝ ረን ያፍራለው አላለም ግን እኮ ብሩኬ በጣም ዓይነ አፋር ነው። ምሪ በጣም ነው የሚያፍራውን ካሜራው እንደተደበቀ ነው እንግዲህ ማለት ሲቀርጡት የነበረ አያቅም። ካሜራ እንዳለ ግን አወራሩ ና እያችሁት አይደል እንዴት እንደሚሆን። በዛ ላይ ደግሞ እውነትም የሰው ስብዕና እንደዚህ አይነት ስብዕና የለኝም ማለይን ያባት እኮ ትክክል የሰው ልጅ ማለት እንደዚህ ነው። እግዚአብሔርን ሰው ሲያናግራችሁ ንቃችሁ መሄድ የለባችሁም። ብሩኪሆን ስብእና ስለያዘው ብቻ ነው ቁሞ ሲያወራት ነ ባይፈልግም ማለት ነው ባይፈልግም ግን ቁሞ እያወራት ነበረ እሷን ጠቅጥቆ ላለመሄድና፣ ያው ሰውን ስታከብሩ ትከበራላችሁ። እና በተቻለን መጠን ሰውን እና ክብር የምሬን ነው። እና ዛሬ ብሩኪ ያደረገው ነገር በጣም ነው ደስ የሚለው ያው ሰው ስለሆነች ብቻ ቆሞ በማውራቱ እና እንግዲህ፣ ቅመማዬ እኔ ከመሄዴ በፊት ልፈት ነው ብላ ነው መሰለኝ። በዚህ አጋጣሚ ውዶች፣ የዛሬ ፕራንክ ማለት ነው ማርያምን ከዚህ በፊት የተሰራ ታሪክ ነው። ፕራንክ አይደለም፣ ደግሞ ከዚህ በፊት የእውነተኛ ታሪክ እንደዚህ አይነት ነገር ተሰርቷል። ጓደኛዋ ያው አምናት ብቻ። በጣም የምታምኑት ጓደኛ አላችሁ አይደል? በህይወታችሁ። ስለዚህ ከባሏ ጋር አገናኝታት እመቤቴን፣ ባሏን ወስዳባታለች እና ብዙ። የሴት ጓደኛ ማመን ከባድ ነው። የሴት ጓደኛ አይኖራችሁ ማለት ሳይሆን የሴት ጓደኛ አይኖራችሁ፣ በእርግጥ ነገር ግን እንደዚህ ከፍቅር ህይወታችሁ ጋር ምናምን ብዙ ባታጠጋጉ ጥሩ ነው። እመቤቴን፣ በጣም ነው የሚያስጠላ። ጊዜው ይሆን ሰው አላቅም አሁን ላይ ምንም እምነት እየጠፋ ነው እና ቀመምዬ ደግሞ ብዙ ጊዜ ወንዶች ናቸው ጓደኞች ነው የምትለው። እና አይ ጥሩ ነው፣ በዚህ ጉዳይ ወንዶች ይሻላሉ። እውነት አያስፈልግም ለምንም ለምንም ቢሆን እንደዚህ ፍቅረኛችሁን ከዛም ከዛም ማስተዋወቅ ከባድ ነው። ብሩኬ ያው ታማኝ እንደሆነ እናውቃለን፣ በአስር ጣታችን ነው የምንፈርድ ማለት ነው። አትመጣም መጣም ልትቀርት ትችላለህ ስትለው እኮ እኔም መሄድ እችላለሁ አለ ማለት ነው። ሸበላው እንደውም ሳይሄድ አይቀርም ሂዶ ሰርፕራይዝ አያደርጋትም ብላችሁ ነው? ከዛ ከቆየች ሃይሚዬ ያደርጋታል ብዬ አስባለሁ። ውህ እንደው ስነ ስርዓትን ስወድለት እኮ ብሩኬ ማለት ከሀይሚ ጋር ለማጣላት እንደዛ እየተናገረችሁ ራሱ የሆነ ወጣ ያለ ቃላት አይናገርም እና እንደው አንተ የተባረክ ልጅ እግዚአብሔር ጨምሮ ጨምሮ ይባርክ በእውነት። እና ግን ውዶችዬ፣ የሃይሚ ያስተሳሰብ ግን በጣም ነው የሚገርመው እና ማለት አሁን እኮ እኔ እንደተረዳሁት ማለት ነው ውዶችዬ፣ ዛሬ ፕራንክ ያደረገችው ያው ምናልባት ሶስት ቀን አራት ቀን ከቆየች ብሩኬ ቪዲዮ ላይ ሰራ ይችላልና፣ ከመሄዴ በፊት ለስራ ብላ ነው እኮ የሰራችው። እውነት በጣም ነው የምትገርመው። ና ለብሩኬ ግን ምን ያክል እንደምታስባያችሁልኝ አይደል? እውነት በጣም ነው የምታስብለት። ደግሞ እውነትም ነው። ያው ከቆየች፣ እሷን አልባ ሊመጣ አይችልም ብቻውን። መቼም ቪዲዮ አይሰራም ብሩኬ። ና ቅመም የእውነት ትለያለሽ። በዛ ላይ ፍራንኮም ማስተማሪ ነው በደንብ፣ ማስተማሪ ነው በደንብ እና ያው እሷም ሐዋሳ እንደገባች አይተናል። ማለት እንትን ላይ ስቶሪዋ ላይ አስቀምጣ ነበር። እንግዲህ ገብቻለሁ ለማለት ነው መሰለኝ። የሙሽራዋን ፎቶ ማለት የሙሽራዋን ቪዲዮ ፖስታ ነበር፣ እና ገብታለች። ከመሄዷ በፊት ነው ይሄን ቪዲዮ የሰራችው። እና የኔ ጎበዝ የኔ ጀግና፣ በይ በይ፣ እንዳትቆይ ቶሎ ቶሎ ተመለሽ ውዴዋ። ደግሞ እስኪ ያው ሳናይ እስኪ ያንፍረዱዶች አሁን በዛሬው ፎቶ ማለት ነው የምር ብዙ ቦታ ላይ አይቻለው። ቲክቶክ ላይ ራሱ ምናምን አለ አይደል? በቃ ለምንድን ነው ግን እኛ ሰዎች ብዙ ሳና የምንፈርደው? እስኪ አንቸኩል፣ ለፍርድ እስኪ አንቸኩል በፊት